በፍቅር ልቤን አሳበድሽው ከከንፈርሽ ማሪ እንጠባጠባል ብሎ ሲል በደንብ ቀምሶ ቀምሶ ማለት ስሙ ማለት ነው። ሚስቱ ናታ እንዴታ እንዴታ መጣፈቱን ነግራችኋለሁ። እራት እዚህ ቀርቦኛለ ጉድ። አሁን ሰለሞን ቀመሰ አልቀመሰ ደግሞ ሙግት ክርክር እንግባ እንደሆነ በአንድ ሺህ ሴቶች ታጥሩ። ተው እንጂ ወገኖች፣ እሱስ እሺ ከንፈርሽ፣ ጡትሽ፣ ዳሌሽ፣ ፀጉርሽ፣ ናንገትሽ ምናምን ነገር ብሎ እሚለው የቀመጡትን ቀምሶ ነው ያየውን አይቶ አይቶን፣ አገላብቶ ነውር የለብሽም ብኮነ ያለት ወዳጅ ወይ ሁለንተናሽ ውብ ነው ማለት ነውር የለብሽም ማለት ምንም ቁስ ለጥብጠት የሚመግል የሚፈስ ነገር የለም። አንድ ደብተራ አግኝቼ ልክ ባስገባው ደስ ይለኝ ነበረ። በተለይ መጋቤ ብሉ ነኝ ብሎ ነው ድንግል ሆይ ከዳዊት ባሕሪ የተገኘሽ የዳዊት የልጅ ልጅ ነሽ ከበደሌ እነፃ ዘንድ ምሳሌ በማይገኝለት በሂሶጵ እርጭኝ በህይወት ውሃም እጠብኝ ከበረዶም የነፃሁ አድርግኝ ይህኮ መዝሙረ ዳዊት ላይ ያለው ነው እኮ መዝሙረ ዳዊት ምዕራፍ ሐምሳ ቁጥር ሰባት ላይ በሂሶፕ እርጨኝ እነጻማለሁ እጠበይ ከበረዶ ይልቅ ነጭ እሆናለሁ። ይህንን ወደ ሴት አንቀጽ ተቀይሮ የእግዚአብሔርን አንተ የሚለውን አንቺ በሚል ተወስዶ ለማርያም ተሰጠ። ድንግል ማርያም እንደው በየትኛው ቤት ነው ክብር እየተሰጣት ያለው? በየትኛው ቤት ነው እንደው በትክክል ክብሯን እየተገለጸ ያለው እውነት በኦርቶዶክስ ቤተክርስቲያን ውስጥ ደግሞ በእኛ በወንጌላውያን መጽሐፍ ቅዱስን መሰረት አድርገን በምናስተምር በእኛ እና በጣም በጣም ኔ ያሳዝነኛል። እንደው ድንግል ማርያምን በምድራዊ ውበት ዝቅ አድርጎ በምድራዊ ውበት ዝቅ አድርጎ ይሄ በተለይ መልክአ ማርያም የሚባለው በጣም ይገርማል። ኤርሚዬ እንደምታውቀው አንድ ጎረምሳ ለፍቅረኛው አፍላ ፍቅር ለያዘው ለያዘው ለያዛት ምንድነው ይሄ እጮኛው የሚጽፈው ነው የሚመስለው እና ለገጽሽ፣ ለፊትሽ፣ ለመልክሽ፣ ለእግርሽ፣ ለአይንሽ፣ ሽፋፍት ለአይንሽ እኔ በጣም ነው የሚገርመኝ በእውነት። ለከንፈርሽ፣ ለጥርሶችሽ፣ ለጉር እንደዚህ እያደረገ በጣም የውስጥ አካሏን የውጭ አካሏን ለፀጉርሽ፣ እንዴት ዘለለው ለሚያምረው ፀጉርሽ እንዲህ እንዲህ እያለ ድንግል ማርያምን በምድራዊ ሞናሊዛ በሚትመስል ምድራዊ ምድራዊ መልክ እየገደበ እንደዚህ የሚናገር ነው ወይስ ደግሞ መጽሐፍ ቅዱስ ላይ እንደተቀመጠላት እንደ እግዚአብሔር ቃል የሚያስተምር ነው። እና በተለይ እኔ መልክአ ማርያሙ ያስቀኛል። አሁን እኔ እንዴት ሆኜ ነው እንደ ድንግል ማርያምን አሁን በጣም እንደምወዳት አሁን ነው በትክክል የወደድኳት ብዬ ማምነው እንደ እግዚአብሔር ቃል ማለት ነው። እና ግን ይሄን መልክአ ማርያም ስፀፋ የነበረው ስጸነጽል የነበረው ስደርስ የነበረው እንዴት አድርጌ ነው እንዴት አልተገለጠልኝ? እምላለሁ ለጥፍርሽ፣ ለጣቶችሽ ማማር እኔ እኮ እኔ እኮ ሚስቴን ለማለት ትንሽ የሚከብደኝ ነገር ሁሉ ለማርያም ይባላል እዛ ላይ በግእዝ ስለሆነ ሰው አያውቀውም እና። እንደው በተለይ እንደው በጣም በምድራዊ ውበት እዚህ ዝቅ አድርጎ ማርያምን ማለት ነው መሬት ላይ ከምድራዊ ከስጋዊ ከስጋ ውበት ጋር አገናኝቶ በጣም ሲጮህ የሚያድር ማን ነው እና ይህንን እንደ መርጌታ በትክክል እንደው ለዝክረ ስሚኪ ለስርተርስኪ ለርስኪ፣ ለገጽኪ፣ ለከናፍርኪ፣ ለአፉኪ፣ ለአይናፍኪ እንደዚህ የሚለውን በትክክል እንደው ለይሄ የራሷን ይሄ እንትን የሚገልጥበትን መንገድ አንድ ጎረምሳ ለጮኛው የሚጽፈውን በትክክል ነው ያንን ማርያም ላይ ያደረጉት እና የትኛው በየትኛው ነው ማርያም እየተከበረች ያለችው የምድርስ ማርያም እንደዛ ናት ወይ እንዴት ታወቀ እና በጣም ያሳፍራል ላፍንጫሽ ላጎራረዱ ላይንሽፋፍት ላይንሽልና ላይንሽፋፍት እኔ በጣም ይገርመል ለኩሊያቲክ ለእምብርት ለእምብርት ይችላል። እኔ በጣም እኮ የሚያሳፍርኩ በጣም እኮ ብታዩት። ለእግርሽ ለኩማሽ ለእግርሽ። ታዲያ ሰለሞን ላይ ያለው አታጠፈው ለምን? ያ ለጮኛው ነው የጻፈው። ምንም ችግር የለውም። ጋብቻ መልካም፣ ጋብቻ መልካም ነው። ማርያም እጮኛ ሰለሞን ለእጮኛው ነው የጻፈው። ምንም ችግር የለው። ጋብቻ እኮ መልካም። ቅዱስ ሰለሞን ለጮኛው ደግሞ የጻፈው ነገር ችግር ከማርያም ተነሳ እኮ ትምህርት የሚያስተምር ነገር መጽሐፍ የሚለውን ብቻ መናገር ችግር ማርያም ላይ መጽሐፍ ያላለውን አለማለት ነው ሚውት አድርግ የ ማሌ ማሌ ሰለሞን ከማርያም ራስ መውጣት ምን ይችላል? ትምህርት አለ ወንጌል ቋርልሜ ማርያምን እንደዚህ ማለት ወንጌል መልክአ ማርያምን ነው። መጽሐፍ ቅዱስ ሳያወራም ወይ ነው ክርስቶፈሮስ አን አንዳንድ ዕውቀታችን ለመግለጽ ሲባል ሰውን በመቃወም ቋል ይሁን። ክርስቶፈሮስ አን ትሰማኛለህ? ፕሊስ አሰራ አሰራ፣ እየሰማኝ ነው። ልክ እሱ የተናገረው መልክአ ማርያምን እየተማረው ስለሆነ ይህንን ብሎ የሚለውን ነገር ልናገርና ልጨርስ አለ። አንተ ደግሞ መኃልየ መኃልይ ዘሰሎሞን ላይ ሰለሞን ይሄንኑ ነገር ተናግሮ የለው ይህ ብለህ አልክ። አዎ ተናግሯል፣ አልተናገረም አንልህም። ሰለሞን የተናገረው ለማን ነው? እሺ መልክአ ማርያም ለማን የተደረሰው ብሎ የሚለው ደራሲው ማነው ብሎ የሚለው እሱን በኋላ እናወራለን። ልጨርስ ነው ያለ። ይጨርስና ወይ ከኔ ጋ ወይ ከራሱ ከአስተራይ ጋ ወይ ከመርጌታ ጋር ትቀጥላለ ማለት ነው። ክርስቶፈር አስተራይ ጨርስና ወደሱ ሱ ጥያቄ እንገባለን። እና በጣም በሚል ሁኔታ በሚያሳቅቅ ሁኔታ አንድ ጎረምሳ ለሚስቱ ለፍቅረኛ ለጮኛው ለሚገልጠውን አይነት የውበት አገላለጥ ነው የተጠቀሙ ማርያም ላይ ማለት ነው። እና ይሄ ደግሞ ፈጽሞ ትክክል አይደለም። ይሄ ወሲባዊ በሆነ ቋንቋ ነው የሚጠቀሙ ለማርያም የሚያደርጉት ማለት ነው። እና ለማይጠንኪ፣ ለከንፈርሽ፣ ለአፍንጫሽ፣ ለጥርስሽ እንዲሁም የማይሉት የማይባል ነገር ምንም የለም። እና ለጆሮሽ፣ ላሰማምሽ፣ ለመኬደግርኪ ለመልክአ ማርያሙን በትክክል ከመጀመሪያው ጀምሮ እንዴት እንደሆነ ውስጡ ያለው ትርጉም እሱ ሌላ ነገር ነው። እንደው እራሱ ይሄ እንደ ለማርያም የሚገባ ነው ወይ? ለከንፈርሽ ማለት ማርያምን እንደ ጉድ እኮ ነው። እና ማርያምን ለአይንሽ ሽፋፍት ማለት ማርያምን ለኩማሽ ለጣትሽ ብሎ እንደዚህ በምድራዊ ቋንቋ አንድ ጎረምሳ ሊገልጥ በሚችለው መንገድ መግለጡ እንደ ሲጀመር መልክአ ማርያም ተገቢ ነው ወይ እንደው እሱ ብቻ አይደለም። ጥሩ ነው ወንድሜ፣ በጣም ያከብርሃለሁ። እግዚአብሔር መስገን አንተ እዛም ስለነበርክ በዛ በጎጃም አካባቢ፣ በእርግጥም እንግዲህ እግዚአብሔር ያውቃል። እግዚአብሔር ትልቅ ነው። ክብሩን እግዚአብሔር ይውሰድ። እግዚአብሔር መስገን፣ እውነት ነው ያልከው ነገር። እሱን መታየት አለበት። እንደ ለልሳኒኪ የመሳሰሉት በጣም የሚገርም ሙሃዛ ሀሊ ወመዓር ሚለው፣ ታውቋለህ ዘተነቢዮ በፍቅር ማርያም ድንግል ወለት ተድሁሃን አድባር ህብእኒ እም ዓይነ ጸር ወአንፅህኒ እምነውር እስመ ተስፋየ አንቲ በሰማይ ወምድር። አይገርምህም? እንዲህ ዝም ወደ አማርኛ ሳንተረጉም ደስ እንደሚል ግጥሙ ደስ ይላል። ግን ጊዜ ለስላ ለስላሴ ለኩላሊታችሁ ለጉልበታችሁ ለጨጓራችሁ፣ እንደዚህ ለስላሴም ነው እኮ ለሚካኤልም። ለኩላሊት ሰላምታ ይገባል፣ ለጨጓራ ለጥፍርህ። እንዲሁ መንፈስ ነው እኮ መላእክት። እናንተ ለጥፍራችሁ ማይ ክፍር። እሺ በቃ ይኸው ክርስቶፎሮስ ቤታ ቤት እሺ የምትለው አለ ማርያም ላይ ወስዶ መናገር ያልተባለውን። ምክንያቱም ብዙ ጊዜ አሁን ቅድም እየተናገር የነበረው አሁን ወንጌል አይደለም፣ መኃልየ መኃልየ ሰሎሞን። እስኪ ቅድም አወራሃለሁ እያልከ መኃልየ መኃልየ ሰሎሞን ሰሎሞን ለሙስ ነው የጻፈው። አዎ፣ አዎ። ታዲያ ለእኔ ምን ያደርግልኛል? ከመጽሐፍ ለምን ገባ መጽሐፍ ውስጥ እንዴ? እሱ በነበረበት ዘመን ሚስቱን ላገባት ሚስቱን በቀኔ በትንቢታዊ በምሳሌ አድርጎ አሞ ገብሷል። ምን ያደርግልኛል ካልፈለክ ጣለው። መሐልየ ሰሎሞን ለምን ስታስተምሩበት፣ ወንጌል ስታስተምሩበት ክርስቶስ ኢየሱስን እያላችሁ ሰብኩበት አላችሁ አይደል? አዎ። ኦኬ። እርሚ ተቃራኒ ለመሆን ሳይሆን ለወንጌል አለም ታወራው። ለምስቱ ከሆነ ምን አስፈልገ? ለምን ገባን ያልኩኩ። ተምሳሌት ተምሳሌትነቱ ለቤተ ክርስቲያና ለክርስቶስ ብላው። በኢትዮጵያ ኦርቶዶክስም በወንጌላውያንም በካቶሊካውያንም ዘንድ መሐልየ የመሐልየ ዘ ሰሎሞን እግዚአብሔር ቃል እንደሆነ ታማኝነት ስላለበት አለበት ነው። ምን ያደርግልኛል ብለህ ካልከው ጥተህ ጣለው። አንተ ጥተህ ጣለው። እንደ እግዚአብሔር ቃል ስለሆነ ሰለሞን ለምን እንደዚያ አለ ብለህ ነው። ቀጥ በቃ አይሆንም ብለሃል። መጽሐፉ ልክ፣ ልክ ነህ። ለነገሩ አብዛኛው የፕሮቴስታንቱ አብዛኛው መጽሐፉን የማትቀበሉት በብዛት አለ። እኛ አይደለንም ነን የምትሉበት የማይለይበት ምክንያት ኦርቶዶክስ አላረፈችም ትላላችሁ፣ እንጂ ያላረፋችሁ ክስ ላይ አሁን አሁን አቅም ካለ ምክንያቱም አለማረፍ ነዋ። ያልሆነ መልስ እኮ ነው። የበለስክ እየተደማመጠ እ በጣም በማውራት በጣም አምናለሁ ለእኔ ታዲያ ምን ያደርግህ ሰለሞን ለሚስቱ ነው ወይ የተጻፈው ብለህ ስትለኝ በአራት ነጥብ ዘግቼ አዎ እኮ አልኩህ ካሜራ ከፍቼ ቀጥሎ የሚመጣው ነገር ስለማሳይ ማለት ነው አቅም ካለ ትውኪል አለ የማውራት አቅም ካለ ከኔ ጋራ ትቀጥላለ ከዚህ ጀምሮ ማለት ሰለሞን አዎ ለሊባኖሳዊት ለሆነችው ሚስቱ ነው የጻፈው ከሊባኖስ ከኔ ጋራ ነይ እያላት የተናገራት ያቺ ሴት ለእሷ ለሷን የጻፈው እና ይሄ ታዲያ ሰለሞን ለጮኛው ከሆነ የጻፈው ለሚስቱ ከሆነ የጻፈው ለእኔ ምን ያደርግልኛል? ብለህ ቃል ግድ መጽሐፍ ቅዱስ ተቀበል ብያ አደለም። ጣለዋ፣ መጽሐፍ ቅዱስን አውጣና ጣለው። ያው ተረትህን ታከፍ። እኔ ግን የአምላኬ ቃል ስለሆነ እኛ ግን በእግዚአብሔር ቃል እናምናለን። እንደ እግዚአብሔር ቃል ከሆነ አንተ እንደዛ እንድትመልስልኝ እኮ ነው ፍላጎት። አይ አደለም፣ የማያስፈልግ ከሆነ ጣለው። ከሆነ መልሱ ምንም እኮ ችግር የለውም። ምን ያው አንተ ምን እኔን ይጠቅመኛል አልከኝ እኮ መጽሐፍ ቅዱስ ላይ ምን ያደርጋል ነው። ምን ሰለሞን እኮ እግዚአብሔር ሰው ነው። ምሳሌ እንጽፎ የለን ምሳሌ የአንተ ተረት እዚህ አባቶች የጻፉት ለዳሌሽ ለጡትሽ እያሉ የአምላክን እናት የጌታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያምን ለአንድ ያፈቀረ ወንድ የእጮኛውን ወይ የሚስቱን ዳሌ እና ጡት ተክለ ሰውነት እያለ፣ ጥርስሽ ጸጉርሽ እያለ የተናገረውን እንዲህ ወይ እንደዚህ እያደረገ ልቧን የሚያነሳሳ ወይ ፍቅሯን የሚያነሳሳ ወይ ደግሞ ካላገባችሁ እንዲያገባት ካላገባችሁ ካላገባትም እንዲያስነውራት የሚፈልግ ሰው ልክ እንደዚህ ጸጉሮሽ፣ ዳሌሽ፣ መቀመጫሽ ምናምን ነገር እያለ እንደሚል የአንተ ቤተክርስቲያን አባቶች የተረቱት ተረት ሲናድብህ፣ መሀሌ መሀሌ ሰሎሞን ስለማን የጻፈው አልከኝ? ለሚስቱ አልኩህ፣ በአራት ነጥብ ዘግቼ በአራት ነጥብ ዘግቼ አልኩህ። ሚስቱ መሆኗን አሳየን ብለህ ካልክ ካሜራ ልክፈትና መጽሐፍ ብልክዳ ላስጠና፣ ላስጠና ከፈለክም ላስተምር ማለት ነው። ኦኬ፣ መንፈሳዊ ምሳሌነቱ ለማና ለማን እንደሆነ የሰለሞን እና እዛች ጋር ማ ሰለሞን ላይ የጻፈላት የሊባኖስ ሴት ናት። ከሊባኖስ ነው ነው ከኔ ጋር እያለ ላት የነበረው። ከዛ በመንፈሳዊ ምሳሌነት ለቤተክርስቲያን ለግና ለክርስቶስ እንደተነገረ ነገርኩ። አይደለም የኛ የወንጌል አናማኞች ኦርቶዶክሳያን እራሱ እንኳን ይህንን መንፈሳዊ ተምሳሌትነቱን ይናገራሉ ማለት ነው። ስለዚህ ሰለሞን፣ አዎ ለእሷ ነው የጻፈው ዳሌሽ ቶችሽ ከንፈሮችሽ ከከንፈርሽ ማር ይንጠባጠባል ብሎ ሲል ቴስት ያደረገው ነገር አለን። አንድ በእናቶቻችን እንኳን የከንፈሮ ዳይ ተብሎ እንደሚባል አይነት ማለት ነው። ስለዚህ ይሄኛው በመልክአ ማርያምና በመልካም መልኮች ላይ የተጻፈ የሴቱን ተክለሰውነት እየጠሩ እናደናንቃለን እናመሰግናለን ብላችሁ የምትሉት ተረት ተረት ነው ብራዘር። ቆንጆ ኤርሚ የተናገርክ እኮ አሁን ምሳሌነቱ ለቤተክርስቲያን ያልክ፣ ያም እኮ ምሳሌነት አለው። ይሄ ከጾታዊ ርክብ ጋር ያለ አይደለም። በቅድስና የምታምን ናት ቤተክርስቲያን፣ ታውቃታለህ። ምክንያቱም ከድንግል እንደ አዎ፣ ገዳማዊ ስርዓት ያላት መንፈሳዊ ያላት ናት። ምክንያቱም እዛ በነበርክበት ዘመን እኮ ምን አሁን አስር አመት ባልሞላው እሱ ወጥቶ እኮ እንትን የሚባል አይደለም እውነት የሆነ ያላት ናት። አሁን ያለበት ቦታ እኮ የታወቀ ነው፣ የተረጋጋ ያረፋችሁበት ዓለም ለዛም ነው ዘላችሁ ኦርቶዶክስ ወንጌልን ከመስበክ ይልቅ ኦርቶዶክስ ጋር ያለውን ማርያም፣ ጊዮርጊስ ይሄ ወንጌል አይደለም። ምክንያቱም ለመቃወም ካልሆነ ነው በስተቀር አሁን ይሄ ማርያም እንደዚህ ናት ብሎ ወንጌል አሁን ምንድነው የሚያስተምረው? ንገረኝ እስኪ ማርያም እንዲህ ናት እንደዛ ናት ማለቱ ምን ያስተምራል? ወንድሜ እኛ ወንጌል ስለማያስተምር በመንቀፌታ ወንጌልን ለመስበክ አስባችሁ ከሆነ ይሄ ባለማረፋችሁ ያስታውቃል። ፕሮቴስታንት ለነገሩ ማረፍ እንዳልሆነ ያስታውቃል። አንደኛ እንዳላረፋችሁ ነው። እናንተ ከኦርቶዶክስ የምትለዩበት ምንድን ነው? ጸርቅና ስላላችሁ ስጮሆነ የሚታየው ጥያቄ ጠይቃሀል አይደለ? ጥያቄ ጠይቃሀል አይደለ? ኦኬ አላረፋችሁም፣ አልከል እኛ በጌታችን በኢየሱስ ክርስቶስ አርፈናል። ወደ እኔኑ እኔም ማሳርፋችኋለሁ ብሎ እንዳለ አሳርፎናል። እረፍት በክርስቶስ ነው። በክርስቶስ ኢየሱስ አምኜ ያረፍኩ አም ነው። ያረፉ ወንድሞች እናቶች ናቸው እዚህ ያሉት ማለት ነው። እረፍት በክርስቶስ ነው። ኦኬ እረፍት በክርስቶስ ነው። በክርስቶስ አርፈናል። እረፉ እኔም አምላክ እንደሆንኩ እወቁ ብሎ ስላለ ብሉይ ኪዳንም ላይ ጌታችን ኢየሱስ ክርስቶስ በመምጣቱ ወደ እኔ ኑ ብሏል። ያኔ እኔ አምላክ እንደሆንኩ እወቁ ብሎ በነቢያ ሲናገር የነበረው ጌታ መጣና ሰው ሆኖ ተወልዶ ወደ እኔ ኑ፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ ብሎ እኔ አሁን ነፍሴ ያርፋለች እኔ ነፍሴ አርፋል። ብራዘር ወንድሞች ናቶቼ ነፍሳቸው አርፏል። በክርስቶስ ኢየሱስ እረፍተን አግኝተናል። ታዲያ ይሄ ወንጌል ነው ብለህ ካልከን፣ አሁን የምንነግራችሁ በዚህ በእንትን ላይ የምንነግራችሁ ይሄ ወንጌል አይደለም። ታዲያ ይህን ወንጌል ካልሆነ ምን ወንጌል መጽሐፉን አተነግረንም ብለህ ካልከኝ፣ መጽሐፍ ቅዱሱንማ እንዳልነግር ከማቴዎስ ከዮሐንስ ጠቅሼ እንዳልነግር በእነዚህ ተረቶች ታስረሃል። ስለዚህ አስቀድሞ እነዚህ ተረቶች ሀሰት መሆናቸውን በእውነተኛው ቃል ሊፈቱ ይገባል። በእውነተኛው ቃል ሊፈርሱ ይገባል። ለምሳሌ አሁን በጠቀስከው ላይ መልክአ ማርያም ላይ የተጻፈውን ቀድሞ ወንድ አስተራይ የቤተ ክህነት ሰው ነው፣ አገልጋይ ነው። ልብበን እሱ እየተናገር በነበረበት ሰዓት ላይ ይህን እንደዚህ እንደዚህ ብለዋል መርጌታ በዚህ ጉዳይ ላይ ሂድበት ብሎ ሲለው፣ እንዴ ሰለሞን ስ እንደዚህ ብሎ የሌለ ምናም ብላ አልክ። ሰለሞን እንደዛ ብሎ ያለው ለሚስቱ ነው ብዬስልህ መንፈሳዊ ምሳሌ ስላለው ነው። መንፈሳዊ ምሳሌ ስላለው ያኛው መንፈሳዊ ምሳሌ አለ። መንፈሳዊ ምሳሌውን እኔ ነኝ የነገርኩ የሰለሞን ማለት ነው። ስለዚህ ሰለሞን ለሚስቱ ማለቱን፣ ኦኬ ቅርታ፣ ሰለሞን ለሚስቱ ማለቱን፣ ሶሪ፣ ሰለሞን ለሚስቱ ማለቱን ላሳይ አኔ ያነገስ መጽሐፍ ምራፍ 11 ላይ የሰለሞን ሚስቶች ኬት ኬት ሀገር እንደመጡ ንጉሱ ሰለሞን ከፈርዖን ልጅ ሌላ በሞዓባውያን በአሞናውያን በኤዶምያስ በሲዶናውያን እና በኬጣውያን ሴቶች ብዙ እንግዶች ሴቶች ፍቅር ተነደፈ ይላል። ከዚሁ ሲዶናውያን ብለው የሚሉት ሲዶን የት ናት? ሲዶን ማለት ሲዶናውያን፣ ኤዶም ማለት ኤዶማውያን፣ አሞን ማለት አሞናውያን፣ ሞአብ ማለት ሞአባውያን እንደሆነ ማለት ነው። ኢትዮጵያ ኢትዮጵያውያን፣ ግብፅ ግብፃውያን፣ አሜሪካ አሜሪካውያን እንደሚባል ማለት ነው። ሲዶና የሚባለው ሀገር የት ነው ያለው? የአሁኑ ሊባኖስ ውስጥ ያለ ሀገር። ከአዛብ ሴቶች ነው ሰለሞን። በእነዚህ ሁሉ የአዛብ ሴቶች ፍቅር ተነድፎ እንግዳ ሴቶችን አብሎ ያገባት ሴት አንዷ ሲዶናዊት ናት። እቺ ሲዶናዊቷን ሴት ሊባኖስ ነው ግዛቱ። እንደዚህ ይላል፤ ወዳጅ ሆይ እነሆ ውብ ነሽ፣ ውብ ነሽ፣ እነሆ አንቺ ውብ ነሽ። በአይነ ርግብ መሸፈኛ ውስጥ አይኖችሽ እንደ ርግቦች ናቸው ጠጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ረጅም ነው ማለት ነው። የፍየል መንጋ በተራራው ላይ ሲወርድ ተቀጣጥለው ከፊትና ከኋላ እንደሚሄድ ረጅም ሆኖ እንደሚሄድ። ይሄ የገለዓድ ተራራ ጥንቱን ይታወቃል እና ከዛ እንደሚወርድ እንደ ፍየል መንጋ ነው። ከዛ ከተራራው ላይ ከገለዓድ ተራራ ላይ የፍየል መንጋ የሚጠብቁ እረኞች ሲነዱ ተቀጣጥለው በፍየሎቹ በረጅም እንደሚሄዱ ልኬዛን ያህል የረዘመነ ነው። በምን ታዲያ በምን ነው ፀጉር አረጅ ፀጉርሽ ረጅም ነው ነው ባጭሩ። ጥርሶችሽ ታጠው እንደተሸለቱ ሁሉም እንደ መንታ እንደወለዱ ከነርሱ መካን እንደሌለባቸው መንጎች ናቸው። ጥርስ፣ ፀጉር፣ አይን። ከንፈሮችሽ እንደ ሀር ፈትል ናቸው። አፍሽም ያማረ ነው። ባይነርግን መሸፈኛሽ ውስጥ ጉንጭሽ እና ጉንጭሽ እንደተከፈለ ሮማን። አንገትሽ ለሰልፍ ዕቃ መስቀያ እንደተሰራ እንደ ዳዊት ግንብ ነው። ሺ ጋሻ የሀያላን መሳሪያ ሁሉ ተንጠልጠሎበታል። ሁለቱ ጡቶችሽ መንታ እንደወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቁ አገልግሎች ናቸው ይላል። ጡቷም ማለት ይሄ ጡት ጉዳይ ባለፈው ኦርቶዶክሳን በጥብጧቸው ነበር ለሁለት ሳምንት ያህል ነው ለሶስት ሳምንት ያህል ፈለገ የቆሰቆሰው ሰዓት ማለት ነው። እሺ፣ ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ እጣኑም ኮረብታ እሄዳለሁ። ወዳጅ ሆይ ሁለንተናሽ ውብ ነው ነውርም የለብሽም። ማለት አገላብጦ አይቶ ማለት ነው። ምክንያቱስ ሚስቱ ስለሆነች ከየት ነው ያመጣት? ከሲዶና ሊባኖስ ማለት ነው። የሊባኖስ ግዛት ውስጥ ነው ሲዶና ያለው። ከፈለክ ካርታ ሳያለ አሁንም ሲዶን ትላለች። ቴሪና ሲዶን ትባለ የወደብ ከተማ ናት። ጥንቱንም ይታወቃል ያለበኋላ ሙሽራይ ሆይ ከሊባኖስ ያው ሲዶና፣ ዛ ሊባኖስ አይደል? ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ ከአማ ራስ ከሳርኔና ከአርሞኔም ተራራ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች፣ እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው በፍቅርሽ ተቃጥ እያለው እያላት ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው ይላል። ጥርስ አይቶ ጸጉሯን አይቶ ጉንጯን አይቶ በሰባት መቶ ሚስቶች እና በሶስት መቶ ሚስቶች መካከል በአንድ ሺህ ሴቶች መካከል የተገኘ ብርቅዬ ሰው ነው፣ እና እሱስ እሺ፣ ከንፈርሽ፣ ጡትሽ፣ ዳለሽ፣ ጸጉርሽ፣ አንገትሽ ምናምን ነገር ብሎ ሚዳው የቀመሰውን ቀምሶ ነው፣ ያየውን አይቶ ነው፣ አገላብጦ ነውሬ የለብሽም እኮ ነው ያለት። ወዳጅ ወይ ሁለንተናሽ ውብ ነው ማለት ነውሬ የለብሽም ማለት ምንም ቁስለት፣ እብጠት፣ የሚመግል የሚፈስ ነገር የላትም። ልክ የብሉይ ኪዳን በጎች ለመስዋዕት ወይ እንስሶች ለመስዋዕት ሲቀርቡ ነውሬ የሌለበትን ጠቦት አቅርቡ ብሎ ሲል እከክ፣ እንትን፣ እንትን ምንድን ነው የሚመግል የሚፈርጥ መሽገር ሁሉ የነከሰውን ለጌታ አያቀርቡም። በኋላ በትንቢተ ሚልኪያስ መጽሐፍ በሚልኪያስ ላይ የተሰበረውና ያነከሰው ያመጡለት ነበር እንጂ ለጌታ ሲቀርብ መሽገር፣ የተጣበቀበት መሽገር አቁስላው የሚመግል እና የሚፈርጥ ነገር ያለውን ሁሉ እሱን አምጥተው መሰዊያ ላይ አይሰውም ነበር። ጌታን ሲንቁት ነው። በኋላ ላይ እንደዚህ አይነት ነገር አጸያፊ የሆነ መሰዋት ያቀርቡለት ነበር በመሰውያው ላይ ማለት ነው። እንጂ እንደዛ ያደርጉ ነበር። ሶል ግን አገላብጦ ስላየ ነውር የለብሽም ማለት ነውር የሌለበትን ጠቦት መስዋዕት አድርጋችሁ ሰው ብሎ ባለበት አይነት አባባል ነውር የለበት ማለት ሊቀ ካህኑ ከመስዋዕቱን ከመሰዋቱ በፊት ለ መስዋዕቱን የሚወስደው ሰው በጉን የሚወስደው ሰው ሊቀቃኑ አገላብጦ ያየዋል። እኔ እኮ ብሉይ ኪዳንን እሞግታለሁ ወይ እከራከራለሁ ብሎ የሚል አንድ ደብተራ አግኝቼ ልክ ባስገባው፣ ደሴ ላይ ነበረ በተለይ መጋቤ ብሉይ ነኝ ብሎ የሚል አሁን ከምንመን ጋር አላወራም ከዲያቆንም ከቄስም ጋር አላወራም ልክ ወይ እንደፈለገ ፎክሮ የሚገባ ሸለሎ የሚገባ

በሞዓባውያን በአሞናውያን በኤዶሚያስ በሲዶና ሲዶናን አምጣት ኤርሚያስ ሲዶና ዝም ብሎ መለፍለፍ አይደለም ሊባኖን ሰለሞን ሰለሞነ ያላት ቴሪ ማለት ጢሮስ ማለት ይሄ ጥንቱንም የሚታወቅ ከተማ በትንቢተ ህዝቅኤል መጽሐፍ ላይ ነገሩ አሁን እዚህ ብሉይ ኪዳን ያላነበበ ሰው እንዴት ብዬ ነው የማስተምረው እኛ እኮ ቸገረን ሰኔ ጎልጎታ አንብበው መጥተው ምን ብዬ ልንገር አሁን ይሄ በትንቢተ ህዝቅኤል መጽሐፍ ላይ ለሰይጣን ሙሾ በሟሸበት ክፍል ላይ ምዕራፍ 28 ማለት ነው። በዛ ክፍል ላይ የጥንቱ ከተማ በዚህ ባህር ውስጥ ጠፍቷል። ራሱ የእግዚአብሔር ቃል ይናገራል። እዚህ ባህር ውስጥ ይሄ ሜዲትራኒያን ባህር በሚባለው ጠፍቶ አሁን የወደብ ከተማ አድርጋ ቴሪ ማለት ጢሮስ ማለት ነው። ያዙ ማስታወሻ። ጴንጤ ቤት ነው የመጣችሁት። ኦኬ። ሲዶን አይታለች። ኤርምያስ ሲዶን እችትል ሲዶን ሲዶና ማለት ነው። ከዛ ከፍሎ ቤሩት አለች። ይሄ በጢሮስና በሲዶና ከጢሮስና ከሲዶና ሁሉ ሰዎች መጥተው ጌታ ኢየሱስ ክርስቶስ ጋር ተፈውሰው ነበር። ለምሳሌ እስራኤላውያን ስላልተቀበሉት ወየውልሽ ኮራዚን፣ ወየውልሽ ቤተሳይዳ፣ አንቺ ቅፍርናሆም እስከ ሰማይ ከፋልሽ፣ ወደ ሲኦል ትወርጃለሽ። በእናንተ የተደረገ ተአምራት በጢሮስና በሲዶና ተደርጎ ቢሆን ከብዙ ዘመን ጀምረው ማቅ ለብሰው ንስሐ በገቡ ነበር አላቸው። እነዚህን ሁለት ከተሞችን ጠቅሰዋል ጌታ ታላቁ ነቢይ ኤልያው ነቢዩ ኤልያስ በዚህ በሲዶና ባለች ሰራብታ በምትባል ድሃ መበለት ቤት እዚህ ነው የሄደው እኛ እኮ ቸገረን ጂኦግራፊ አስተምረን ብሉይ ኪዳን ተንተነን አዲስ ኪዳን ተንተነን ኦርቶዶክስ ሴን ነ ሳሊ ለነቅድስ ብሎ ጠዋት ፀሐይ ሞቆ ይሄንን አንብቦ ይመጣል እኛ ጋ ነው በቃ የሚከራከሩት ማለት ስለዚህ ሰለሞን በአንደኛ ነገሥት መጽሐፍ ምዕራፍ 11 ካገባቸው የአሕዛብ ሴቶች መካከል አንዷ ሲዶናዊት ሴት ነበረች የዚህ ከተማ ሴት ማለት ነው ከዚህ ከተማ ሲዶናዊት ሴት እሱ ብቻ አይደለም። አካብ የሚባለው ንጉሥ በነቢዩ በኤልያስ ዘመን የነበረው አካብ፣ ያቺ ማነች ኤልዛቤል የምትባለዋ ሴት የዚህ የሲዶና አገር ሴት ናት። ንጉሡ ሰለሞንና ንጉሡ አካብ ከዚህ ሀገር ሴቶች በተለይ በሴት ቁንጅና በድሮ ዘመን ካሉት ውስጥ በተለይ አሁንም እንኳን ይባላል የሊባኖስ ሴቶች በጣም አንበሳውን ድርሻ ይወስዳሉ። በጣም ቆንጅዬ ሴቶች አሉበት። ዝግባ እንጨት ረጃጅም እንጨትም ከዚህ ነው። የቤተ መቅደሱ እንጨት ሁለት ጊዜም የተቆረጠው ከዚህ ነው፣ በሰለሞን ዘመነ መንግስት የተቆረጠው የኪራም ንጉስ እንደዚሁም፣ በቴንቤተ ኢሳይያስ መጽሐፍም ላይ ምዕራፍ ስልሳ የሊባኖስ ጥድና አስታውን ባርሰነቱንም ወደ አንቺ ያመጡ ዘንድ የክብሬን ቤት አከብራለሁ። ብሎ እንዳለ ማለት ነው። ንጉሴ፣ እንዴት እንዴት ነው የምናወራው? አንተዬ፣ አከታው እግዚአብሔርን ቃል ከበላ በስልጣን ነው የምታወራው። በስልጣን እኮ አልኩ፣ በስልጣን በስልጣን እንደዚህ ይላል እዚህ የሚለውን ኦኬ ኦኬ፣ እንደዚህ ይላል፣ ብርሃንሽ ሾቷልና ተነሺ አብሪ። ማለት ብርሃንሽ ሾቷልና እግዚአብሔር ክብር ወቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩን ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። አይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግናን ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋል። የግመሎች ብዛት የምድያም የምድያምና ጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ ወርቅና ዕጣንን ያመጣሉ። የእግዚአብሔር ምስጋና ያወራሉ። የቄዳር መንጎች እነዚህ አሕዛብ አገሮች ናቸው። ቄዳር የእስማኤል ልጅ ነው። ሱድ አረቢያ ክልል ውስጥ ሰሜናዊ ክፍል ላይ ያሉት ማለት ነው። እነዚህ ምድያም እና ጌፌር የሚባሉትም እነዚህ የምዳማውያን እዛው ለእስራኤል አጎራባች የሆኑ ወደ ምድረ በዳው የሚኖሩ የነበሩ ሰዎች ናቸው። እንደ አማሌቃውያን ማለት ነው። አገሮች ናቸው። እነዚህ የሚጠሩት በሰው ስም ኬም የቄዳር መንጎች ወደ አንቺ ይመጣሉ። የነባዮትም አውራ በጎች ያገለግሉሻል የእስማኤል ልጆች ናቸው። እነዚህ ሁለቱ ግሩሻ ለነዚህ እነዚህ እንደ ስለያሰኙ በመሠዊያዬ ላይ ይመጣሉ። የክብሬን ቤት አከብራለሁ። እርግቦች ወደ ቤታቸው ነው የሚበሩ። እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከነርሱ ጋራ ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባበቁኛል። በቁጣዬ ቀስፌ በፍቅሬ መርሻለሁ። መጻተኞች ቅጥርሽን ይሰራሉ። አዎ ከዚያ ነገስታቶቻቸው ያገለግሉሻል። በሮችሽ ሁልጊዜ ይከፈታሉ ሰዎች የአህዛብ ብልጥግናን የተማረኩትን ነገስታቶች ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺ የማይገዛ ሕዝብና መንግስት ይጠፋል። አህዛብ ፈጽመው ይጠፋሉ ካለበኋላ ይህን የፈለጉት ኤርሚያስ ምንድን ነው ዘበዘብከው ብለህ ካልከኝ የመቅደስን ስፍራ ያስጌጡ ዘንድ ሊባኖስን ፈልጌ ነው፣ ይዤ መጣሁት። የሊባኖስን ክብር ጥዱንና፣ አስታውን ባርሰነት፣ እንጨቱ ዝርያዎች ናቸው። ጥድ እንጨት ነው። አስታ እንጨት ነው። ባርሰነትም እንጨት ነው። ወደ አንቺ ያመጡ ዘንድ የእግሬንም ስፍራ አከብራለሁ። ሁለተኛውን ቤተ መቅደስ ራሱ ሲሰራ ከዛ ነው የመጣው። ኢሳያስ የተናገረው ማለት ይሄ የሰለሞን ዘመነ መንግስት አደለም። ከባቢሎን ከተመለሱ በኋላ በዘሩባቤል የተሰራው ቤተ መቅደስ እንኳን ሲሰራ እንጨት የእንጨት ሀገር ነውና ሊባኖስ በዚህ ይታወቃል። እንጨት ብቻ ሳይሆን ቆንጅዬ ቆንጅዬ ሴቶች ሁሉ ነበሩ። ምልክት አካብ የሚባለው የእስራኤል ንጉስ በስምንት መቶ ቢሲ ላይ ቅድመ ለተክርስቶስ የነገሰውና ሰለሞን በ97 ቅድመ ለተክርስቶስ ላይ የነገሰው ሁለቱ የእስራኤል ነገስታት ከዚህ ሀገር ሴት አምጥተዋል። ስለዚህ ሚስቱ ያላት ከሊባኖስ ከኔ ጋራ ነይ ሲላት ሶል በፍቅር ልቤን፣ አሳበድሽው ከከንፈርሽ ማር ይንጠባጠባል ብሎ ሲል በደንብ ቀምሶ ነው። ቀምሶ ማለት ስሙ ማለት ነው። ሚስቱ ናታ፣ ሚስቱ ናት። መጣፈጡን እነግራችኋለሁ። እራት እዚህ ቀርቦልኛል። እንግዲህ አሁን ሰለሞን ቀመሰ አልቀመሰ ደግሞ ሙግት ክርክር እንግባ ሆን በአንድ ሺህ ሴቶች ታጥሩ ተው እንጂ ወገኖች፣ አንዳንዴ እያሰብን ነው።